አሰላሙ አሌይኩም ወረህመቱላሂ በረካቱ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ ሰላም ነው ወይ ያው እንግዲህ የወንድማችን ቴዲ ሞት በጣም ያሳዝናል ለዛሁም በገዛ አጎቱ ልጅ እንግዲህ ወንድሙ በሉት ማለት ነው እና የገዛ ወንድማችሁ በጭካኔ እንደዚህ አይነት ነገር ሲፈጽምባቸው ያሳዝናል ወንድማችን እንግዲህ በጣም በጣም በጣም ነው ያሳዘነን ማለት ነው እና ሌላው ደግሞ ያው ብሬክስ አበሻዊ ቴሌግራሙ ላይ ያው ፖስታ ያረገው ነገር ሁላችሁም ገብታችሁ ማየት ትችላላችሁ። ግን ቅድሚያ አስክሬኑ ሀገር ሳይገባ የዚህ የወንድማችን ቴዲ ደም ዝም ብሎ እንዳይቀር ገዳዩ ካለበት ቦታ ተይዞ የሚያገኘው ቅጣት ማግኘት አለበት። በተለይ በዚህ ሀገር መሆን አለበት ነው፣ ለምን ነገሩ እዚህ ስለተፈጸመ እዚህ ማግኘት አለበት ማለት ነው። ለእጁ እዚህ ማግኘት አለበት ማለት ነው። እና ይሄ ደግሞ እንዲሆን አስክሬኑ ሀገር ከተላከ መለፉ ይዘጋል ማለት ነው። ቤተሰቦች መለፉ ይዘጋል፣ መለፉ ተዘጋ ማለት በቀይና ይህናክል እንትን አይሰጡትም ማለት ነው። ግን እዚህ ሀገር ላይ አጅነቢ የሆነ ወይም ደግሞ የሰው ሀገር ዜጋ የሆነ ሰው እዚህ ሀገር ላይ የሆነ ነገር ወይም ማብራት ይዞት ወይም የሆነ አደጋ መኪና ግጭት ወይም ደግሞ እንደዚህ ሰው የገደለው ከሆነ ምንድን ነው የሚደረግ? ሬሳው ድላጃው ወይም ደግሞ ፍሬዛ ይቀመጣል። ከዛ በኋላ ማለት ነው ገዳዩ ይፈለጋል። ያለበት ሁሉ ተፈልጎ ከዛ በኋላ የሚሰጠው ቅጣት ከተሰጠ በኋላ ነው አስክሬኑ ወደ ሀገሩ ሽኝት የሚደረግ ወደ ሀገሩ የሚጫን ማለት ነው እና አስክሬኑ ደግሞ ማንም ሞተ ማንም እዚህ ሀገር ላይ ያው ፍሬዘር ነው የሚቀመጥ ማለት ነው። ፍሬዘር ነው የሚቀመጥ። ምንም ምንትን የሚል ነገር የለውም። ለምን የልጁ ደም ዜሮ ነው የሚቀር ማለት ነው። አስክሬኑ ከተላከ ይሄ ልጅ ላይገኝ ላይያዝ ይችላል። ገባችሁ? ግን አስክሬኑ ካለ ሁሉም ሰው የዚህም ሀገርም ሕግ ማለት ነው ክትትል ያደርግለታል። ብዙ ብዙ ነገር ማለት ነው። ግን እሱ አስክሬኑ ቀደም ብሎ ከተላከ ልጁ በስነ ስርዓት ሚያስፈልገው የሚያስፈልገው ያኔ ያደረገው ድርጊት እንደ እጁ ቅጣቱ ካላገኘ አስክሬኑ ከተላከ ይህን አክል እንትን አይኖርም ማለት ነው ገባችሁ። ግን አስክሬኑ ካለ ግን ለእጁ ያገኛል ማለት ነው በስነ ስርዓት ማለት ነው። እና አስክሬኑ ሀገር ቤት ለመላክ ለምን ቸኮላችሁ? ለምንድን ነው ደሙን መና እንዲቀር ምታደርጉት፣ አስክሬኑ ለመላክ አትቸኩሉ። ባይሆን ገዳዩ ይፈለግ፣ ገዳዩ ባለበት ተፈልጎ ለእጁ ማግኘት አለበት። ለምን? ነገሩ እዚህ ሀገር ስለተፈጸመ እዚህ ሀገር ነው መጠናቀቅ ያለበት። ግን አስክሬኑ ከተላከ መለፉ ይዘጋል፣ መለፉ ይዘጋል። ስለዚህ መለፉ እንዳይዘጋ አስክሬኑ ቅድሚያ መላክ የለባቸውም። መለፉ እንዳይዘጋ ያው አስክሬኑ ከተላከ ይዘጉታል። በቃ ምንም ምሄና ክን ማንን ተከታትሎ ማንንትን ብሎ ግን አስክሬኑ ግን ካለ ሬሳው ግን ካለ ፋይሉም አይዘጋም። ሁሉም ነገር ክትትል ይደረጋል። ገዳዩም ካለበት ቦታ ተፈልጎ ይቀርባል ማለት ነው። ስለዚህ እናንተም እንግዲህ ይሄ የገደለው ሰው ከየትም ሆኖ ከየትም አሳልፋችሁ መስጠት አለባችሁ ማለት ነው። እንግዲህ ገዳዩ የገዛ ያጎት ልጅ ነው ተብለዋል። በጣም ያሳዝናል። እንግዲህ አንድ የገዛ ወንድማችሁ እንደዚህ አይነት ግፍና በደል፣ እንደዚህ አሰቃቂ ሁኔታ፣ እንደዚህ አይነት ነገር በእናንተ ላይ ሲፈጽም በጣም ያሳዝናል። ይሄ ነገር የፈጸመው እንግዲህ በምን በሴት ነው፣ ሰክሮ ነው፣ አይታወቅም። ይሄ እንግዲህ የዚህ ሀገር ፖሊስ ነው ሁሉም ነገር የሚያወጣው ማለት ነው የአንዳንዱ ግን አስክሬኑ አገር መግባት የለበትም። አገር ከገባ አስክሬኑ መለፉ ይዘጋል፣ መለፉ ይዘጋል። እንደነገርኳቸው እዚህ ሀገር ላይ መኪና የገጨው መብራት የያዘው ይሁን አደጋ የደረሰበት እና ሰው የገደለ ሰው ግዴታ መለፍ ይከፈታል። በዛ መሰረት ሰውየው የእጁ ያገኛል ማለት ነው፣ ለእጁ ያገኛል። ግን ቀደም ብላችሁ አስክሬኑ አገር ከተላከ ግን ማነው እሱ ክትትል አድርጎ ምን ብሎ ምን ብሎ ብዙ ነገር አለ ብዙ ነገር አለ። ስለዚህ ይሄ ይሄ ይሄ ይሄን አክል ትኩረት አይሰጡትም። ከዛ መለፉ ይዘጉታል። መለፉ ተዘጋ ማለት በቃ የቴዲ ደም ዝም ብሎ ከሰረ ማለት ነው። እና በዛ ላይ ደግሞ ወይስ ሀገር ገብታችሁ ደግሞ ከቤተሰብ ጋር ምንም ማያውቁ እናት አባቶች አሉ፣ እህት ወንድም አለ። ምንም ማያውቁ በእነሱ የመጣ ወይም ደግሞ ቤተሰብና ቤተሰብ ሊገዳደል ይችላል። ይሄ መሆን የለበትም። ይሄ እንዳይሆን ምንድነው ማድረግ ያለባችሁ? ያው አስክሪኑ መሸኘት የለባችውም ችግር የለውም። እዚህ ሀገር ላይ ፍሬዘር ላይ ይቀመጣል የተለመደ ነው። ምንም የሆን ነገር የለው። ፍሬዘር ይቀመጣል ሶስት ወርም ጨረሰ አራት ወርም ሁለት ወርም ጨረሰ። እንደንትኑ ያው ልጁ ለህግ ሲቀርብ ልጁ እና በስነ ሁሉም ነገር በአግባቡ ሲሆን ከዛ በኋላ ሽኝት ይደረጋል ማለት ነው። እና ግን አሁን ሬሳው ከተላከ የልጁ ደም ዝም ነው ማለት ነው ዝም ብሎ ነው ከዛ በኋላ ምንድን ነው የሚሆን? ቤተሰብና ቤተሰብ አገር ቤት ላይ ያልሆነ ውስጥ ይገባል ማለት ነው። እርስ በራሱ ሊጨራረስ ይችላል እና ከባድ ነው ይሄ ባይሆን ጥሩ ነው ቤተሰቦች ማለት ነው። እና ያው ቴዲ እንደነገርኳቸው የገዛ ያጎቱ ልጅ እንደገደለው መረጃ እየወጣ ነው። ለምንድን ነው የገደለው? ምንስቅ ይኖርበት ነው በሴት ነው ወይ ሰክሮ ነው ይሄ ይሄ እንደነገርኳችሁ መረጃው የሚያወጣ ፖሊስ ነው ማለት ነው። የዚህ ሀገር ፖሊስ በምን እንደሆነ እና ከእንደዚህ አይነት ይጠብቀን። ግን ያም ሆነ ይህ እንደነገርኳችሁ አስክሪኑ ሀገር ባሄድ ቅድሚያ ሀገር በሄድ ጥሩ ነው። ልጁ ገዳዩ ተገኝቶ ለእጁ እስከሚያገኝ ድረስ ለእጁ ማግኘት አለበት። ያው ቴሌግራም ላይ እንግዲህ ፖስት ተደርጓል። ብሬክስ አበሻዊ እንግዲህ ያው ወደ አገር እንዲሸኝ ያው ፕሪንትን ፖስት አድርጓል። ግን ወደ አገር መሄዱ ይሄዳል፣ ግን እዛ ከመሄዱ በፊት መጀመሪያ የልጁ የእጁ ቅጣት ማግኘት አለበት። ልጁ መገኘት አለበት። ልጁ ደግሞ እንግዲህ የገዛ ያጎት ልጅ ከሆነ የት ማይሄድም፣ እዛው ዛው ነው። ያው ሀይለኛ ተፍትሽ ይደረጋል፣ ሀይለኛ ፍተሻ ይደረጋል። ወይም ራሳቸው ላይ ያስቀመጡ አንስቶ መስጠት አሳልፎ መስጠት አለባቸው። ከሌለም ደግሞ ተፍቲሽ ይደረጋል ማለት ነው እንጂ ዝም ብሎ እንደዚህ ተሸፋፍኖ መቅረት የለበትም። የወንድማችን ደም ማለት ነው፣ እና በጣም ያሳዝናል። እንግዲህ አስክሬኑ አገር ቤት ገባ ማለት ሁሉም ነገር ተሸፋፍኖ ይቀራል። ልጁም ይኖራል እዚህ። የሰው ሰው እንደዚህ በአሰቃቂ ሁኔታ ገሎ እሱ እዚህ ይኖራል። ከዛ አገር ቤት ደግሞ ቤተሰብና ቤተሰብ ታውቃላችሁ፣ ቤተሰብና ቤተሰብ እንኳን እንደዚህ የተቀራረበ ዘመዳሞች ቀርቶ ርቀት ራሱ ባዳና ባዳ ሆኖ የከሌ ልጅ ኮከሌ የገደለ ምናምን ከተባለ እንደምታውቁት ነው፣ እኔ አልነግራችሁም። እና ይሄ ሀገር ቤት መዘዙ ለሀገራችንም፣ ለሀገር ቤትም ለሁሉም ሰው መቀጣጫ፣ እንዲሁም እዚሁ እንደተፈጸመ እዚሁ ለእሱ ቅጣቱ ማግኘት ነበረበት። ይሄ ደግሞ እንዲያገኝ ቅጣቱ እንዲያገኝ ደግሞ የእጁን እንዲያገኝ ደግሞ ከተፈለገ እዚህ ሀገር ላይ አስክሬኑ ሳይሄድ ልጁ በአግባቡ እዚሁ ሀገር ላይ ሁሉም ነገር ከተጠናቀቀ በኋላ አስክሬኑ መሸኘት ይችላሉ ማለት ነው። እና ያው በጣም ያሳዘናል፣ ቤተሰቦች ማለት ነው። አንድ ሰው ለእጁ ማግኘት አለበት፣ ለእጁ ማግኘት አለበት። ለምን አሁን ይሄ ልጅ ካልተገኘ አስክሬኑ አሁን አገር ቤት ከተሸኘ፣ አስቡ እዛ ያሉ ሰዎች ምን እንደሚሆኑ። በቃ ዘመድ እና ዘመድ እንግዲህ ያጎታሞች ልጆች ማለት እንግዲህ እህት እህት ናቸው። ያው እህትና ወንድም ማለት ነው እንግዲህ ቤተሰብ ማለት ነው። ሁሉም እህትና ወንድም፣ ወንድምና ወንድም፣ ቤተሰብ እና ቤተሰብ ያጠቃልላል። ሁሉም ዘመድ አዝማድ እንግዲህ አስቡ። ስለዚህ እነሱ ይቃረናሉ፣ በቃ ይቃረናሉ። ከዛ እርስ በርስ መገዳደል ይመጣል ማለት ነው ቀስ በቀስ እና እንደዚህ እንዳይሆን እዚሁ ልጁን እንደዚህ እንዳደረገው እሱም ደግሞ ለእጁ ማግኘት አለበት። አስክሪኑ አገር መላክ የለበትም። አገር መላክ የለበትም። አገር ከተላከ መለፉ ይዘጋል እና ከእንደዚህ አይነት አላህ ይጠብቀን። በጣም ይከብዳል። በጣም የሚያሳዝን ነው። ደሞ የሚገርማቸው ነገር ደግሞ በገዛ አጎቱ ልጅ እንደዚህ መሆን በጣም ልብ ይሰብራል። በጣም እና ከእንደዚህ አይነት ነገር የጠብቀን ቤተሰብ ውቼ አስክሬኑ ምንም ይሆን ነገር የለው። መሬሳው ድላጃ ይቀመጣል። ፍሬዘር ምንም ሚሆን ነገር የለውም። እንደነገርኳቸው ነው። ብዙ የውጭ ዜጎች እንደዚህ አይነት ነገር ሲከሰት የሚቀመጥ ፍሬዘር ነው። ምንም ይሆን ነገር የለውም። አመት የሚቀመጥ አለ፣ ስድስት ወር አለ፣ ሶስት ወር አለ፣ ስድስት ወር አለ። ምንም ይሆን ነገር የለውም። ምንም ነገር የሚሆን ነገር የለውም። ስለዚህ ደሙ ክሳራ እንዳይሆን ሁሉም ነገር ያለ ነገር ተጣርቶ እዚሁ እንደዚህ አይነት ነገር እንደፈጸመበት ልጁም እዚሁ ቅጣቱን ማግኘት አለበት፣ ገዳዩ ማለት ነው። ስለዚህ ገዳዩ አገር መግባት፣ ገዳዩ እዚሁ ቅጣቱን ማግኘት አለበት። አስክሬኑ አገር ቤት መግባት የለበትም ባይነኝ ማለት ነው። እንደነገርኳችሁ አስክሬኑ አገር ከገባ መለፍ ይዘጋል። በቃ መለፍ ተዘጋ ማለት ይሄን አክል ክትትል አድርጎ ምን ብሎ ተመላልሶ አይቶ፣ በጣም ብዙ ነገር አለ። ይሄ ይሄ ከባድ ነው፣ ግን ሬሳው እዚህ ካለ ግን ሁሉም ነገር እንትን ይልለታል ማለት ይፋጠንለታል። እና ቤተሰቦቼ እንግዲህ ከእንደዚህ ይጠብቀን። ያው ዛሬ ሌላቸው የመጣው በጣም የሚያሳዝንና ልብ የሚነካ ነው። እንግዲህ ከእንደዚህ አይነት ይሰውረን እላለው እና በገዛ በአጎት በገዛ በወንድም በገዛ በእህትና በወንድም እንደዚህ ግፍና በደል ማድረስ ከባድ ነው። በጣም ከባድ ነው። በጣም ያማል። ባዳ ይሻላል። ግን ስጋ እንደዚህ በጣም በጣም። ምን አይነት ዘመን እንደደረስን አላቅም፣ ምን አይነት ዘመን እንደሆነ። እና ቤተሰቦቼ ይሄን ይመስላል። እንግዲህ ያው መጨረሻው እንግዲህ ያሳምረው እላለሁ። ከባድ ነው።